ፋቻን እያየውችዬ ስምላለውእንት አሻእን አደርሻ እግዚአብሔር ይመስገን። መንገዱ አልጠፋብኝም። አይ አልጠፋብኝም፣ ያንን ያህል እንኳን የሚከብድ ቆይ፣ ምን ሆኖ ነው ካላገኘሁሽ ብለህ ሰፈር ድረስ የመጣው ጨነቀኝ አለ። ምን ሆኗል? ከትናንት ጀምሮ ስደውል ይስልካታል እንጂ በጣም ይቅርታ እዝራ እኔ ጥሩ ስሜት ላይ ስላልሆንኩኝ ምን ሆነሻላ አላና አይ ምንም አልሆንኩም እንደዚሁ ነው አና በእኔ ጉዳይ ነው አለ የተጨነቅሽው የአንተ ጉዳይ ምንድን ነው ፍቅሬን ከተቀበልሽ በኋላ ተረጋግተሽ ታስቢበት ማየው መስሎሽ ታይቶሽ ነው አይ እንደሱ አይደለም እዝራ የቤተሰብ ጉዳይ ነው እንደዛ ከሆነ እኔና ቤተሰቦች ምን አገናኘው ማለት ማለት በቤተሰቦች በተፈጠረው ችግር እኔና አንቺ ምን አገናኘው ለምን ትዘጊኛለሽ እንዴ እዝራ ጥሩ ስሜት ላይ ስላልሆንኩኝ ነው አልኩ እኮ እኛ እኮ ትልቅ ሰዎች ናት። በዛሬ ደግሞ እኮ ያዝነው ፍቅር ነው እና ቢሆንስ፣ ፍቅር ደግሞ ትልቅ ነገር ነው። ከችግሮቻችን ምን ወጥ ልጆት ነኝ። አንተን ፍለጋ ያልገባውበት መጠጥ ቤት አሁን አገኘሁ ብዬ ደስ ስል እንደዚህ ቅስሜን አትስበረው። ባይሆን እርስዎ እድለኛ ነዎት። እንዴት የሚሰበር ቅስም አሎታ ምን እያልክ ነው አሲ? ያለን ጅስምም የለለም። ከሀና ጋር ተጣልታችኋል? ተጣልተናል። እ እኛ እኮ ሰሪዎችሽ ነን። ቁጭ በይ ስትባይ መቀመጥ ስሪ። ካንች ደግሞ መስራት ብቻ ነው። አታያትም እንዴ? አሁን ቁጭ በይ ባክሽ። ድንብላል ብላል አሁንም፣ ጠይቅሽን ጥያቄ በቀጥታ መልሽ። ቆይ የእናንተ ቤት ጥያቄ ደግሞ ሰው ካላስጨነቀ አይሆንም እንዴ? ምን አለበት ለጥያቄያችሁ የሆነ መንደርደሪያ ያረፍተ ነገር እንኳን ቢኖረው። እሱ ደግሞ ማለት ነው አሰሪዎች ነን ብላችሁ የለም፣ የምን መለማመጥ ነው? በቀጥታ ማዘዝ ነው እንጂ ሽሙጥ መሆኑ። ኔቴ እኔ እውነቴን የተናገርኩት ወይ ነው የሚላት። በገዛ ቤቴ አንቺ ሙድ መያዝ አለ። ተረጋግ እንጂ ተነጋግረን የመጣነ ነገር አለ አኒቾና ጆሮ እንግዲህ በሚያሳዝን ሁኔታ ሁለታቸውም በጣም ተቀያይመዋል። እንግዲህ እንደ እህትና እንደ ወንድም ነበር የሚተያዩት። አሁን ላይ ግን አንቾ ሌላ ሰው በመምራጧ ያሴር በጣም ደብሮታል። በዚህ ምክንያት እሷ ለማናገር ሞክራ ነበር። ነገር ግን እያጨሰ ስላገኘችው፣ ለምንድ ነው የምታጨሰው? ሲከፋህ ለምንድ ነው የምትደበቀው በጭስ? ብለው ስጠይቀው አንቺ ምን አገባሽ ስለ እኔ ህይወት ምንም አያገባሽም ብሎ መልሶላታል። እኔ እኮ ሀና እኔ ስለ አንተ ያሳስበኛል፣ ስለ አንተ ይገደኛል ብሎ ምንም አያገባሽም በእኔ ህይወት ስለ እኔ ያታስብ ብሏታል፣ እሱ ማለት ነው። እናም በባለፈው ከእዝራ ጋ ያለችውን እሱ ጥሏት ሲሄድ ወድሻለሁ ብላ እንደመለሰችው ሁሉን ያየውን ነገር ነገራታኝ። እኔ እንደ ሰው ፍቅሬን ባለመቀበል አይደለም የከፋኝ፣ የከፋኝ ግን እኔ እንደ ሰው ቆጥሬሽ፣ አንቺ ግን እንደ ሰው አልቆጠርሽኝም። እና በዛ ነው ማዝ ነው እኔ ምንም እኛ ምንም እንኳን ቆሻሻ ብንለብስ ልባችን ንጹሕ ነው። እኔ ህይወት አንቺ የሰበርሽኝን ያክል ህይወት አልሰበረችኝም ብሎ በጣም ተከፍቶ ጥሏት ሄዷ፣ ማለት ነው። አንቺውን በዚህ ምክንያት በጣም እያለቀሰች ነበር ስቅስቅ ብላ እና አባባን፣ ኖላዊ ሁለታቸውንም ጭንቀት ውስጥ እንደሆኑ ስለተረዳ እየተከታተላት ነበረ። መቶም ለምንድ ነው ኩር የምትብለሽ የተቀመጥሽው ሽብር ይቃተኝ። አባዬ ለምንድ ነው እግዚአብሔር እኔን የሚፈትነኝ፣ እኔን የፈጠረ ሌሎችንም የፈጠረ ነው ወይ ብላ ጥያቄ ያቀረበችለት። ለምን እንደዚህ ታያለሽ ሲላት፣ ሁሌም አንድ የሆነ ደስታ ተደስቼ ሳልጨርስ ሌላ ችግር ይመጣብኛል እና ለምንድ ነው እያለች ጥያቄ እየጠየቀች ነበር። በእርግጥ እዚህ ድራማ ላይ ሀኒቾ አንድ ቀን ከልቧ ተደስታ አታውቅም። የደራሲ የራሱ ከሀኒ ጋር ያላት ችግር ይጠራል። የሆነ ችግር ተወጣው ስትል ሌላ ችግር ውስጥ ትገባለች። የሆነ የሚያስደስታት ነገር ሲገኝ አናጋታ፣ የሆነ የሚያስለቅሳት ነገር አለ። በእርግጥ ይሄ ህይወት ሪያሊቲ ነው። በህይወት ውስጥ ደስታ ካለ ሀዘን አለ። ግን የእሷ ከፋ እና ደግሞ ራሷ በወሰነችው ውሳኔ መከፋት የለባትም። አንዳንዴ እሉንታና ፍቅር ልዩነት አለው። በእርግጥ ያው ውለታ ስለዋለላት አብሯት በችግሯ ጊዜ ከአብሯት ስለነበረ ትወደዋለች ማለት አይደለም። ግን ደግሞ የዝራን ከመረጠች ደግሞ ያንኛውን መጉዳት የለበትም። ምክንያቱም እሱ ላይ ራሱ ዘግተዋለች። በዚህ ዲፕሬሽን ውስጥ በመግባቷ ለእዝራም ስልክ እያነሳች አይደለም። እሱ ደግሞ ለምንድነው ስልክ ማታነሳው? አውቃ ነው እየቀለደችብኝ ነው ወይስ አውቃ፣ እሺ ብላ እንደገና ስታስብበት ትክክል እንዳልሆነ ገብቷት ነው። በቃ ሀኒ ልቤን አደራ፣ ልቤ እንዳትጎጂው እያለ እሱ ራሱ በጣም እያሰባት ነበረ። እናም በተደጋጋሚ ሲደውልላት አታነሳ እና ባባ ኖላዊም ጥላም ወደ ቤት ሄደች። ወደ ቤት ስትሄዳ ወይዘሮ ማላት ሳሎን ተቀምጣ ነበር። እሷ ግን አላየቻትም። አልፋ ሄዳ መኝታ ቤቷ ስትተኛ ተከትላ ሄዳ ምን ሆንሽ ነው ብላ ስጠይቃት አሁን ማንንም ማናገር አልፈልግም፣ ብቻዬን መሆን ንፈልገው ብላ እንግዲህ መልስ አላታለች። እሷም እኔ እናትሽ ነኝ፣ ችግርሽን ሁሉ ንገሪኝ ትላት። የሚናገር ችግር አይደለም አሁን ላይ ብቸይን መሆኑ ንፈልገው። በዚህ ምክንያት የዞሮ ሜላት ከፍተዋታ ምክንያቱም እኔ እንደናት ችግር ሽን ብቻ ሽኖ ስትወጭ የኖር ሽው እንደናት ከጎንሽ አልነበርኩ፣ ስለዚህ ባት አልፈርድብሽም። እኔ እናት ልባል የሚገባኝ አደለውም እያለች ራሷን እየወቀሰች ነበር የዞሮ ሜላት። እና በዚህ መሀኒቾ በቃ ውጭልኝ፣ በማርያም ውጭልኝ፣ ብቸይን መሆን ፈልጋለሁ ብላ አስወጣቻት። እና የወይዘሮ ሚላትም በቃ ልጅ ላጣት ነው። በጣም እንደዚህ ስትሆን አይቻት አላቅም አገኛት ብዬ ሳደስተኝ ሳልጨረስ ልጅ ላጣት ነው ብላ በዚህ ምክንያት ታጨንቃለች። አባባን ወላይሆን በተመሳሳይ ተጨንቀዋል። በሁለታቸው ጉዳይ እንደተጣሉ ገብቷቸዋል። ግን ደግሞ እውነቱን ለማወጣጣት ሀኒን ሲጠይቃት ምላሽ ስላልሰጠችው፣ ጆሮን በየመጠጥ ቤቱ ፈልጎ ፈልጎ መጨረሻ ላይ እየጠጣ አገኘው። እናም የቢራ ጠርሙስ ደርድሮ ደርድሮ ነበር። እሱም ቁጭ ብሎ እየቆጠረው ነበር። ከዛም ለምንድነው እንደዚህ ራስክን በመጠጥ ምታሰገም ምታዞረው? ምን ሆናችሁ ነው? አንተ እና ሀኒ ያላችሁን ችግር ማወቅ ፈልጋለሁ፣ ንገረኝ ብሎ ሲጠይቀው አልናገርም ሀና ያልነገረችትን የለምድ ነው የምናገረው ብሎ እንግዲህ እሱም አልናገርም ብሎ ጠጥቶ ድም እስከሚሳከር እንግዲህ በ ጠጥቶ በመጠጥ ሰክሮ ወደ ቤት ገባ ማለት ነው። አባባን ወላዩም ግራ ቢገባቸው ወደ ወይዘሮ ሜላት ቤት ደው እንግዲህ እዛ ያለውን የተፈጠረውን ነገር ለማጣራት ሄዱ። ነገር ግን እነሱም ምንም የሚያውቁት ነገር የለም እና ሀኒቾ ለምን እንደዚህ እንደሆነች አልገባኝም። እናንተ ጋ የተፈጠረ ነገር አለ ቢሉን እኛም አናቅም እና ግን እናጣራለን እንጠይቃለን ብለው ምግብ ብሉ ሲሏቸው አልበላም፣ ምን እንዴት ይበላልኛል ብለው ቁጭ አሉ። ሀኒቾም እንግዲህ በጠዋት እዝራ በተደጋጋሚ እየደወለላ ስለነበር ከሱ ጋር ሄዳለች እና ለምድሮም ስልክ ማታነሽ ምንነሽ ነው ማታወሪኝ ምናምን ብሎ ጠየቃተኝና ጥሩ ስሜት ላይ ስላልሆንኩ ነው በቤተሰብ ችግር ምክንያት እና ችግር ሽንም ቢሆን ለእኔ ልታካፊኝ ይገባል እኔ ችግር ሽንጋራሽ አለው ብላተኝ በቃ የቤተሰብ ጉዳይ ነው ስለተጨነኩ ስለተ ጥሩ ስሜት ላይ ስላልሆንኩ ነው ያላነሰው፣ ለስልከ ታወኝ ምናም ምናምን ብላ ልትሄድ ስትል፣ ቢያንስ እንኳን በአንቺ በመጨነቅ አንድ ቀን ሙሉ ምግብ አልበለውምና እና አብረሽኝ ቁርስ እንብላላት። ቁርስም ሊበሉ በጠዋት ሄዱ። ተመልሳም ወደ ቤት ስትመለስ፣ አንቺ አባባን ኖላዊ ቤት ቁጭ ብለ አገኘቻቸውና ከዚህ በኋላ እውነቱን ካልነገርሽኝ ከዚህ ቤት አልወጣም፣ ስለዚህ እውነቱን ንገሪኝ ብለው አፋጣጧተይ እና ምሽ በቃ እንነግረህልን ግን ወደ ቤት እንሄድና ከዛ ነው ማወራህ ብላ መለሰችላቸው። እናም ተያይዘው ወደ ቤት ሄዱ። በሌላ በኩል ድም ብላ በባለፈው ሰ ለታምቹ በወሰደችው ምግብ ምክንያት ወይዘሮ ሜላት እያፋጠጠቻት ነው። እሷም ታምቹን እንዳትናገሪ ስላላት መናገር አልፈለገችም ግን፣ ወይዘሮ ሜላት የራሷን ግምት ሰጥታ ለወይዘሮ ባዩሽ ነው የምትወስጂው እንጂ ለሌላ ለማንማት ወስጂውን በገዛ ቤት የለጠላት የምግብ እየወሰድሽ ብላ አመነጫጭቃ ከስራሽም አባረርሻለሁ፣ አሳስርሻለሁ ሁሉንም ነገር ብትላት የፈለግሽውን ነገር አድርጊ እንጂ አልናገርም ብላ ድርቅ ብላለች። ድም ብላል እና እሱን ቆይ ሳሳስርሽ ያኔ ልክሽን ትገቢያለሽ ብላ ተናግራለች እሷም ታሳስረኛለች ብላ በጣም በመፍራት እየተጨናነቀች ነው ለአቶ መስፍንም ነገረችው ባለፈው እንጀራ ለደሀ በላሽ ብላ ልታሳስረኝ ነው ብላ እያዘነች ነበር እድሌ ነው እዚህ እንደዚህ የሚያደርገኝ ብላ አዝናለች እና ቢያፋጥጧትም እሷ መናገር አልፈለገችም ወይዘሮ ማላት ደግሞ ለባዩሽ ነው እንጂ ለማንም አትወስድም ብላ በመጠርጠሯ እንግዲህ በጣም ክፉ ቃል እየተናገረቻት ነው። ስትናደድ የምትናገረው ነው ጠቅሙ፣ ወይዘሮ ማላት እና በጠዋትም ተነስታ ካልሸኛችሁኝ ብላ ነበረ እና ሂጅ ጥርግበኝ፣ ማንን የሚለማመጥሽ መስሎሽ ነው? መሄድ ትቻለሽ፣ መንገዱ ክፍት ነው ምናምን ብላ ጮኸችባት። እና አቶ መስፍንም እኔ ያረጋጋታለሁ፣ አንቺ ቁጭ ብላኝ ጠብቂ ብሎ ሷለ ዋራት ሞከረ። በመጨረሻ ላይ ግን ጥፋቷ ገብቷት እኔ ወድሻለሁ፣ ግን ስለተናደድኩ ነው እንደዛ የተናገርኩሽ ብላ ይቅርታ ጠይቃታለች። ወይዘሮ ሜላት እና ተምቹ ለተምቹ ያው ተምቹ አደራ ስላላት የምትል ነገር ያን ያክል ነው። ወይዘሮ ሜላትም ተምቹ ላይ የሚፈጥር ችግር ያለ አይመስለኝም። ግን አደራ እንዳትናገሪ ስላላት መናገር አልፈለገችው እና ወንድሟ ምናሴን በጣም ተጨንቆ ነበር እና ያስሪን ልጠይቀው ከቤት ድረስ ቢሄድ እሱም እንግዲህ ምንም አውቀው ነገር የለኝም አንቾ ለእኔ ትቀርበኛለች ብለው ብሎ ሁሉም ሰው አስባል። እሷ ግን እንደ ሰው እንኳን አንድ ቀን በሙሉ ነው አይታኝ አታውቅም። ስለዚህ እኔ ምንም አውቀው ነገር የለኝም ብሎ የሚያውቀውን ነገር ደብቋል ማለት ነው እና ወደ ቤት ተመልሰው ሄዱ። ሀናና አባባ ኖላዊ ሲሄዱም ያስርን ከቤት አገኙት ሊወጣ ነበር። በሩ ላይ ቆመው አባባ ኖላዊ ካልነገርከኝ ከዚህ ቤት ቅስቅስ አትልም፣ ንገረኝ እውነቱን አላቸው። እና ሀኒቾም ነገራችን ብሎ ራሶች ነገሪያቸው ብለው በዚህ በመፋጠት ላይ ነው የዛሬው ክፍል ያለቀው ማለት ነው። እና በቀጣይ ክፍል እንግዲህ ምን ብለው ነው የሚናገሩ? በበኑ ላይ ደግሞ የሆነ ጉዳይ ከያዙ አይለቋቸውም እና እንደ እህትና እንደ ወንድም ስለሚቆጥሯቸው፣ በእርግጥ ከባድ ነው ለሳቸው ለመናገር። አብረን የምናየው ይሆናል። በያላችሁ በሰላም ይብዛቸው።